ነይ ግቢ። ለሌላ ነገር መሳም ከፈለግሽ ጉንጭሽን በግድ ነው። በቃ አልፈልግም። ከፈለግሽ እንትን በይ ሰው። ታዲያ ምን ይቁላልላሻ?

ልዩን ይዘው በር ነው የሚያሳይሽ ገና እንትን እንዳለ በር ነው

እንዴ? ምን ሆነ ሰን? ደግሞ ኧረ ተይ ቂልኝ በእናትሽ?

ፈራለሁ በቃ፣ ነፈራለሁ። በቃ ያው ሰው ከላይ ላይ ምን ምንም የሚነሳ ነገር የለም። አንቺ አዲቢ ሰው አክብሮች ሲመጣ፣ ሌላ ነገር አትፍጠር። ተጋበላሽ ቁጭ በይ በቃ ከእንግዲህ እንዳትነቂሽ፣ ካልሆነ ተነስቼ እወጣለሁ። አረ ችግር የለውም። በእናትሽ ምን ሆነሽ አልኩ። ምንድነው ዛሬ አዲስ ነገር የምታሳይኝ? በፊት እንደዚህ አልነበርሽም። ጌታ ኢየሱስ ምንድነው ቆይ እንግዳ ባቶኝስ እንኳን ሌላ ማናጋው ሰው ፊት ቀርቶ ባሮክ ፊትም እንደዚህ አይደረግም። ልጃችን ፊት ምን ሆነሽ ነው? አንች ለቀቅኝ፣ እኔ ታስመች ምንድን ነው ምን ማለት ነው ምንድን ነው እንደዚህ ቆይ ምን ትርጉሙ እንደዚህ እንደዚህ እንደዚህ ማጨብጨብ ምን እጅሽ እንደዚህ አድርገሽ እንደዚህ እንደዚህ ማለት ነው ትርጉሙ በዚህ ጾም ነው በዛ ላይ እሄ አንተ አት በግድ ነው በቃ አልፈልግም። ከፈለግሽ እንትን በይ። ሰው ፊት ነው እንትም እንተሳፍር አተያዥ አፌ አወራለሁ አንቺ እንደዚህ ታደርጊያለሽ እንዴ ሰው ምጣት ልጅቷ። አይ ግን ምናልባት እርጉዝ ስለሆነች ምግብ ነው እንጂ የሚያምራት። ታዲያ ማታ ማቀፍ ምናምን፣ ነይ እዚህ ሰው ፊት አዩ። በቃ ሂጂ ወደ ቤት። ታዲያ እዚህ ጋር ቁጭ ብዬ ላጨበጭብልሽ ነው ገብቼ? ሰው እዚህ ጋር አስቀምጠሽ ችግር እንደዚያ ማለት ካቆመች ችግር የለውም። ከአቆምሽ እኮ ያልኩት እኔ ሌላ ነገር አይልኩ አይደለም። አቁሚ ነው፣ እንደዚህ ማረግ አቁሚ ነው ያልኩሽ። እኔ ሰው ፊት ልታስብ ልታዋርሽ፣ እንደ አክሱም አውት እንትን ብለሽ ዞር በለው እዚያ በቃ። ሰው በግድ መለሻት አይደል? መሳም ከፈለግሽ ይሄ ነይ፣ ጉንጭሽ ነው በቃ አት እዚህ በኋላ ማለት ነው አለቀ ልጅ አትሺ ጃኬቱን ምንድነው? ቆይ ትርጉሙ አልገባኝም። ምን ነይ

ፍራፍራ አንዴ እናጨብጭብ ትላለች።